ግን እንዲህ ያልኩት እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ ያለ ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩት። አባቴ ገንዘብ ያለው ሰው ነው፣ በደንብ የሚታወቅ አባት ነው። ያለኝ ወንድሞች፣ ያለኝ በብዙ የተባረኩ፣ እነሱን ላለማስጨነቅ የእሷን ህመም የተሸክሜ ነበረ እና በልብ መምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማት አለው እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲ ያልኩት እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። አንድ ግን ከኔ አልተላቀቀ። ከባድ ፈተና ነበር። በዛ ሁሉ መሀል ማጣት፣ አንገት መድፋት፣ ብቸኝነት፣ መራብ፣ መጠማት፣ መከፋት ከኔ አልተለየም። ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም። ኪሴ ባዶ ነው። ቤቴ ባዶ ነው። ህይወቴ ባዶ ነው። እግዚአብሔርን እንዲህ ማለት ጀመርኩት። ትላንት የሰጠኸኝ አንተ ነህ። ትላንት የባረከኝ አንተ ነህ። ሲሄድም እያየህ ነው። በነገር ሁሉ አንተ ትክክል ነህ። ከዚህ በኋላ አንድ ነገር ልለምንህ፣ አንድ ነገር ልጠይቀ እግዚአብሔር አምላክ ሆይ፣ በሰጭነት በረከት ባርከኝ። እግዚአብሔር ሆይ፣ ኪሴ ሙሉ ይሁን ሴ ሙሉ ይሁን። ቤቴ ሙሉ ይሁን። ጓዳዬ ሙሉ ይሁን። አሁን ባርከኝ። ካልባረከኝ አልለቀህም፣ ካልባረከኝ አልለቀህም። አንገት በደፋውበት ምድር አንገቴን ቀና ልታደርግ የምትችል አንተነ። አንተን እተማመናለሁ፣ በአንተ ተስፋ አደርጋለሁ። አንገቴን ቀና አድርግ። እኔና እግዚአብሔር አንላቀቅም ብዬ አስጨነኩት። ሰላም ከለከልኩት፣ ቀንና ማታ ለሰው ብትናገሩ ለሰው ችግራችሁን ብትነግሩ ሰምቶ ባልሰማ ሊያልፍ ይችላል፣ መጣ ደግሞ ልል ይችላል። እኔ ቀንና ማታ እግዚአብሔርን ባርከኝ አሁን በሁሉ ነገር ተፈትኛለሁ፣ ማጣትን አይቻለሁ፣ ማግኛትን አይቻለሁ፣ የሚወደውን ሰው በማጣት ተፈትኛለሁ። ታምም ያለው በቃ ሁሉ ነገር በቀኝ አሁን ከባረከኝ ለአንተ እኖራለሁ ብዬ እግዚአብሔርን አስጨነቅኩት፣ ሰላም ከለከልኩት የመጨረሻ ውላችን ከእግዚአብሔር ጋር ከሰጠኸኝ፣ ከዚህ በኋላ ከባረከኝ፣ ከዚህ በኋላ በህይወት ካኖርከኝ የሰጠኸኝን ሁሉ ለአንተ እሰጠሃለሁ፣ ለቤት አገለግላለሁ፣ የተራቡትን አበላለሁ፣ የታመሙትን አሳክማለሁ ብዬ ለእግዚአብሔር ነገርኩት። ይህንን ቃል ከእግዚአብሔር ጋር ከገባው በኋላ የኔ ነገር አዲስ እየሆነ አዲስ እየሆነ ተቀየርኩ መጣሁ። ከዛ በኋላ ከቤት ማውጣት ጀመርኩ። ልብስ መልበስ ጀመርኩ። ኪሴ ውስጥ ገንዘብ መያዝ ጀመርኩ። ከዛ በኋላ ወንድሞቼ ገንዘብ አላቸው፣ አባቴ ገንዘብ አለው አላቸው። እኮ እኔ ወደ እነሱ ፊት ምን ብዬ ልሂድ እኮ ነው የያዝኩትን የበተንኩ ሰው ያን ሁሉ ንብረት ከእጄ ያጠፋው ሰው ምን ብዬ ወንድሜ ጋር ልሄድ? አዲስ አበባ ቢኖረው ወንድሜ ጋር ምን ብዬ አባቴን ድጋሚ ሊጠይቅ አፈርኩ። እግዚአብሔር ከዛ በኋላ እጄን ባረከ። የነከሁት ሁሉ ይባረካል፣ ይተርፋል ብዬ የሰራሁት ሁሉ በይጥፍ ይተርፋል። በአጭር ጊዜ ውስጥ እግዚአብሔር በብዙ በረከት ባረከኝ። ብዙ ገንዘብ ማግኘት ጀመርኩ። ብዙ ንብረት መያዝ ጀመርኩ። ከዛ በኋላ እንዴት መጣ? እንዴት ነበር? ከየት ነው የመጣው ብዬ ማሰብ ጀመርኩ። እንደ ትላንትናው መጥፋት አልፈለግማ። ከኔና ከእግዚአብሔር ጋር የነበረው ውል ምንድን ነው? ከሰጠኸኝ የሰጠኸኝን ሁሉንም ሰጥሃለው ነው። ከዛ በኋላ እግዚአብሔር ባረከኝ። ዛሬ ዛሬ እኔ ዛሬ እኔ እዚህ ቦታ ላይ መቀመጥ እኮ እውነት ስለመናገር የሚገባኝ ሰው አይደለሁም። እግዚአብሔር ስለፈለገ እግዚአብሔር ስለወደደኝ ነው፣ የእግዚአብሔር ጊዜ ስለሆነ ነው። የእኔ እህቶች፣ የእኔ ወንድሞች፣ የእኔ እናቶች፣ አባቶች፣ የእግዚአብሔር ሰው አንተም ዛሬ የምታዩት አብነት ዛሬ ብር የሚሰጥ አብነት ዛሬ የታመሙትን የሚያሳክም አብነት ዛሬ የተራቡትን የሚያበላ አብነት እግዚአብሔር ደካማውን አንስቶ መርዳት እንደሚችል ማሳያው ነው አብነት። የመጨረሻ ጥያቄ ለጠይቀው በአንተ የእግዚአብሔርን ምሕረት የእግዚአብሔርን ፍቅር አይተናል። በእውነት በዚህ ዘመን ለካ እግዚአብሔር ሰው አለው ለካ በፍቅርም የሚንቀሳቀስ የሚኖር ሰው አለ የሚል ማሳያ ነህ አንተ እና እንደው ለወጣቱ ለተቸገረ፣ ለታመመ፣ ተስፋ ለቆረጠ እግዚአብሔር በእኔ ሊሰራ አይችልም ላለ ከራሱ አልፎ ከሞት አልፎ ሰው ለብዙዎች መትረፍ እንደሚችል አንተ ማሳየ ነህና ምን ትመክራቸው አለ? በዓለም ዙሪያ ይህንን ቪዲዮ የሚያዩ አንተን የሚወዱ በሚሊዮኖች የሚቆጠሩ ሰዎች አሉ፣ እና መጨረሻ ላይ የምትመክራቸው ነገር ካለ በመጀመሪያ ደረጃ እኔን እየረዳኝ ያለው የሚረዳኝ እግዚአብሔር ነው። የሰው ልጅ በአቅሙ ሊበረታ አይችልም። በእውቀቱ የሚፈልገውን ነገር ማሳካት አይችልም። በሀብት የፈለገውን ነገር መግዛት አይችልም። በእግዚአብሔር ፈቃድ ነው ሁሉ ነገር የሚሆነው። ከዚህ በተጨማሪ ግን ከኔ ምን መማር ይቻላል? አብነት ህይወቱ ይናገራል። አብነት ኑሮ ይናገራል። ከዚህ በኋላ ሁሉ ነገር በቃኝ ነኝ። እኔ አልፈልግም፣ እኮ አልፈልግም፣ በቃኝ በእኔ ምክንያት የሆነች የታመመች እና ታክማለች። ሌላ ሌላ ነገር እኔ አልፈልግም። ዘንጦ መልበስን አልፈልግም። ጥሩ ሆቴል መጠቀምን አልፈልግም። ዘመናዊ መኪና መንዳትን አልፈልግም። አይቻለሁ ሁሉንም ነገር። እኔ አሁን እኔ የሚፈልገው በዚህ ሰዓት ላይ ምንም ያላገለገልኩ ሰው ነኝ። ምንም ያልሰራው ሰው ነኝ። ገና ነኝ። ታች ነኝ። ብዙ መስራት እፈልጋለሁ እሱ ማገልገል እፈልጋለሁ። እውነት ለመናገር ወጣቱ ከኔ ይመራል ብዬ የሚጠብቀው ነገር የለም። ወጣቱ ከኔ ትምህርት ይወስዳል ብዬ የሚያስበው ነገር የለም። አንድ ነገር ግን ይታየኛል። አንድ ነገር ይገበኛል። አንድ ነገር እግዚአብሔር በእኔ ላይ እንዲሰራ የሚፈልገው ነገር አለ። እግዚአብሔርን እንጠይቅ። በእግዚአብሔር ፊት ዝቅ ብለን እንለምን። እግዚአብሔርን እናገልግል። እግዚአብሔር የወደቁትን ያነሳል። እግዚአብሔር የተናቁትን ያስታውሳል። እግዚአብሔር ከተጨነቁት ጋር ይሆናል። እግዚአብሔር የት ይደርሳል። አይረባም፣ አይጠቅምም፣ እሱ አይመጥንም እዚህ ቦታ የተባለውን ከፊት ለፊት ማቆም ይችላል። እኔ አንድ የተረደውት ይሄንን ነው። አንድ የተረደውት፣ አንድ የተረደውት፣ አንድ የሚገባኝ ነገር፣ አንድ ውስጤ የሚያምነው ነገር እግዚአብሔር ከተናቁት ጋር አብሮ ይሆናል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ሰው እኔ ከልቤ የማይጠፋው ቦረና የገጠመኝ ነገር ልንገረ፣ ቦረና የሚባለውን አገር ሲሄድ በረሃብ የተጎዱ ወገኖች፣ በዛ ጊዜ ላይ እንደው ከረደው እግዚአብሔር ከረደኝ እንደው አንድ ደርዘን ሀይላንድ ውሃ ቢሰጣቸው ብዬ ነበር የሄድኩት። ታስታውሳላችሁ። የነከውት ሁሉ ይባረክ ነበር። ዝነኛ ስለሆንኩ ነው? ሀብታም ስለሆንኩ ነው? ተጽዕኖ ፈጣሪ ሆኜ ነው? አደለውም። ደካማ ሰው ነኝ። እግዚአብሔር ግን አቅሙን በእኔ ላይ ማሳየት ስለሚፈልግ ጎፋ በመሬት መንሸራተስ ምክንያት ያ ሁሉ ህዝብ ሲያልቅ አብነት እዛ ቦታ እንዳትገባ እንዳትረግጥ፣ ያ ቦታ ይሰምጥሃል ትሞታለ፣ ውጣ። እግዚአብሔር ሆይ እኔ ገባለሁ፣ አንተ ቀድመ ግባ። እግዚአብሔር ሆይ የጎፋን ነገር ለአንተ አሳልፍ የሰጠው አንተ ተናገር እዛ ቦታ ላይ የኔ ክብር እንዳይታይ የአንተ ክብር ከፍ ብሎ ይታይ፣ የኔ ስም እንዳይጠራ በእኔ ላይ የአንተ ስም ይጠራ። የማገለግለው አገልግሎት፣ የሚሰራው ስራ፣ የኔ እንቅስቃሴ እውነት እውነት እውነት እውነት እውነት እውነት ነው የምላችሁ አንዱ በእኔ አቅም አይደለም በእግዚአብሔር ነው። የእግዚአብሔር ጥላ ከእኔ ላይ ከተነሳ የሚወድቅ ሰው ነኝ። በእግዚአብሔር እጅ መዳፍ ላይ ስላለው ማንም ጠላት ሊያገኘኝ አይችልም። እኔ አንድ ልላችሁ የሚፈልገው ራሳቸውን ዝቅ ዝቅ አድርጎ ያላችሁን ነገር ስጡ፣ ይሰጣችኋል። ያገልግሉ፣ እግዚአብሔር የእናንተን ቤት ያገለግላል። ከኖራችሁለት እግዚአብሔር እናንተ ጋር ይኖራል። ባለፈው ቅርብ ጊዜ ላይ ታመምኩና ተስፋ ቆረጥኩ። እግዚአብሔር ሰው ከአንተ አልጠብቅም ከእናንተ ባልጠብቅም፣ ተስፋ ቆረጥኩ። ብዙ ዓመታት ታመም ያለው መቀመጥ አልችልም፣ መቆም አልችልም፣ መስራት አልችልም በጉልበት የተንበረከከው መኪና ውስጥ ረዥም መንገድ የሚሄደው በጣም ከበድ ስለኝ ተኛውና ከባድ ጭንቀት ውስጥ ገባው። ከሰጠኝ ሁሉ ነው ምሰጣለሁ ብዬ ያን ሁሉ ነገር ነግሬው እግዚአብሔር ባረከኝ። በብዙ በረከት በመጎስ ባረከኝ፣ በጸጋ ባረከኝ። መልካም ሰዎች እንዲከተሉኝ እንዲያግዙኝ አደረገ። እንደው እግዚአብሔር ሆይ ብጠረኝ እነዚህ የአንተ አገልጋዮችን እኔ ይዤ ነው የሚጠፋው። በሚሊዮኖች የሚቆጠሩ ሰዎች አገልግሎትን የሚደግፉ አለዋ። እኔን አይደለም የሚከተሉት እኮ የራእዩ ባለቤቶች አለው። ኢትዮጵያውያን አገር ውስጥ ያለው፣ ከሀገር ውጭ ያሉ፣ በኔ ላይ የምጸልዩ በእኔ አገልግሎት ላይ ቀን ማታ የሚጸልዩ በእግዚአብሔር ፊት የሚያስቀምጡ ጭንቀት ውስጥ ገባውና ወዲያው ነው ቲክቶክ አካውንቴ ላይ ወደ አራት ሚሊዮን የተጠጋ ተከታይ አለ፣ ፌስቡክ ላይ አንድ ሚሊዮን ያለፈ አለ፣ ዩቲዩብ አለ፣ ኢንስታግራም አለ። እኔ ሲጠፋ ይሄ ህዝብ መጥፋት የለበትም። ካዜናዎችን ገዛውና አንደኛው ካዜና ላይ ሰው ጋር አስቀመጥኩና ኢሜሉን፣ አንደኛው ካዜና ላይ ሰው ጋር አስቀመጥኩና ፓስወርዱን፣ አንደኛው ካዜና ሰው ጋር አስቀመጥኩና ሲም ካርዱን የተከፈተበትን እኔ ከሌለው እኔ ጋር ያሉ በጎ ልብ ያላቸው ሰዎች የእግዚአብሔርን አገልግሎት ያስቀጥላሉ። የኔ ተከታይ ከኔ ጋር እኩል አይሞት፣ እግዚአብሔርን ያገለግላል። የኔ ሚዲያ እግዚአብሔር ይመለክበታል። ይህንን ማስተካከል ጭንቀት ውስጥ ገባው። መኪና እጄ ላይ አለ፣ ዘመናዊ ስልኮች እጄ ላይ አለው። እግዚአብሔር የባረከኝ በረከት እጄ ላይ አለ። ከሰጠኝ ሁሉ ነው ሰጣለሁ ብዬ ለእግዚአብሔር ነግሬዋለሁ። በጣም ከበድ እያለኝ ሲመጣ ቤተሰቤን ሰብሰብ አደረግኩና ወንድሜ እዚህ ጋር ምስክር ነው። በድንገት ቢሞት እግዚአብሔር ለእኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃቸዋል። ወንድሜ ብያሃለሁ አላልኩ አሁንም እናንተ ምስክሮቼ ናችሁ። እግዚአብሔር ልጄ እፈልግሃለሁ ለሌላ አገልግሎት ብሎ ቢጠረኝ እንኳን እግዚአብሔር ለእኔ የሰጠ ሁሉ ለድሃው ይሆናል። ታዲያ ከእኔ ምን ተማራችሁ? ገንዘብ አለ፣ ስልጣን አለ፣ ስም አለ የሚቀር ነው ሁሉን ነገር የምትወት ነው። የሆነ ጊዜ ከበድ ብሎ ሲመጣ፣ የሆነ ጊዜ ጨንቋችሁ፣ የሆነ ጊዜ ሁሉ ነገር ተሰብስቦ ሲመጣ፣ ሁሉ ነገር አንድ ይሆናል። የምንሄደው ወደ እግዚአብሔር ጋር ነው። ያለንን ነገር ሰብስበን ወደ ሰማይ ይዘን አንሄድም። የተሰጠን ኪሳችን ሙሉ የሆነው ቤታችን ሙሉ የሆነው አካውንታችን ሙሉ የሆነው እግዚአብሔር ለሌሎች ለሌላቸው እንድንሰጥ እንጂ እንድትጠቀሙበት አይደለም። ባላደራዎች ናችሁ። ለእግዚአብሔር ቤት የተሰጣችሁን ስጡ። ድሃውን መግቡ። በየሆስፒታሉ ታሞ ገንዘብ በማጣት ምክንያት ለሚሞቱ ሰዎች ገንዘብ ስጡ፣ ይታከሙ። እግዚአብሔር ደግሞ በእጥፍ ይሰጣቸዋል። የኔ ህይወት ይህ ነው። በጣም ነው የማመሰግነህ። ሰው የኖረውን ሲናገር በጣም ደስ ይላል። በምድር ላይ እድለኛ ከሚባሉ ሰዎች አንዱ አንተ ናል ምክንያቱም ሰው ሁሉ ለራሱ በሚኖርበት ዘመን ለሰው ለመኖር የእግዚአብሔር ጸጋ የረዳ ሰው ስለሆንክ በጣም የምትገርም